ማድርጉሆን ትርጉሙን አጣሁን ትርጉሙን አጣሁ። በዚያች በቀውጢቅ ሲመዘን ሲለካ አፍና ንብረቴ ሰው ነበረ ለካ አፍና ንብረቴ ሰው ነበረ አይገባኝም የማይለይ በግፉ ቀን የማይለይ የቀውቲ ቀን እናመሰግናለን ዛይን ባንዶች፣ ዮሴፍና ማዕረግ የዛሬውን የሶስተኛ ሳምንት ለነሱ የሁለተኛ ሳምንት የሆነውን መድረካቸውን ከፍተዋል። ቆንጆ አቀራረብና የሙዚቃ ምርጫ እንደ ራሴ ዮሴፍ ጉላት ቀደም ሲል የጋሽ ማህሙድ አህመድ እንዴት ልላቀቅን እንደዚሁ ማዕረግ ኃይሉ ደግሞ የጋሽ ጥላሁን ገሰሰን ወገን አለኝ የተሰኘውን ሙዚቃ በተከታታይነት አቅርበዋል። ከወደዳችኋቸው ያልተገደበ ድምጻችሁን በ8222 ኮዳቸውን እያስቀደማችሁ ልትልኩላቸው ትችላላችሁ። እዚህ ጋር ማንሳት የሚገባ ነጥብ ምናልባት ይሄ ሙዚቃ ብዙዎቻችን እናውቀዋለን። የጋሽ ማሙድ ሙዚቃ 1985 ጉሮሮ አካባቢ አደጋ ደርሶበት ከተመለሰ በኋላ የሰራው አልበም ውስጥ ያለ ሙዚቃ ነው። ግጥምና ዜማው ደግሞ የድምፃዊ የግጥምና ዜማ ደራሲ የንዋይ ደበበ ነው። ምናልባት ለየት ያለ ስቶሪ ወይም ደግሞ ታሪክ ካለው ይሄ ሙዚቃ ከተሰራ ከሁለት ዓመት ገደማ በኋላ አካባቢ ሽፍቶች ይዘውት ጋሽ ጥላሁንን ምናልባት ያለፈበት ሙዚቃ ነው። ካስታወሳችሁ ከመሸ ከደብረ ብርሃን ወደ አዲስ አበባ ለመሄድ ጥላሁንና ባልሳሳት ከማን ፈይሳ ጋር እንደዛ ብቻ ከደብረ ብርሃን ተነስተው ወደ አዲስ አበባ ጉዞ ይጀምራሉ። አዲስ አበባ ለመግባት ጥቂት ኪሎ ሜትር ሲቀራቸው ግን መሀል ላይ ሽፍቶች ይዟቸዋል። እና ጨለማ ነው። ማን እንደሆኑ አይለዩም። ጥላሁን ግን ተረጋጋ ቆይኝ ነው ልወጣው አለ። ስለዚህ የመጡት ሽፍቶች ውረዱ ማለት ጀመሩ፣ ማዋከብ ጀመሩ። በዛ መሀል የነዚህን የመጀመሪያ ስንኞችን ከፍ አድርጎ መጫወት ጀመረ። ጋሽ ጥላው የዛኔ በጣም ደነገጡ። የተዘጋው መንገድ ተከፈተ። በጨለማ አሳልፏቸውእና አንድ ቃለ መጠይቁ ላይ ሲያነሳው ከሰማሁት እጅግ ከወደድኩት ገጠመኙ መካከል አንዱ ነው። ወገን አለኝ ከዛ በኋላ የተጫወተው በጣም በስሜት ስሜት በሚነካ መልኩ ዳግም ወደ ሙዚቃ መድረክ ሚመለስ ባልመሰለበት ጊዜ ተመልሶ በወገኖቹ እርዳታ ያወጣው አልበምና ቆንጆ ሙዚቃ ነው። ስለ አበርክቶ ጋሽ ጥሌን ሁሌም የምናመሰግነው ጋሽን እናመሰግናለን። ዛሬ ቀዳሚ የምናደርገው እንግዲህ እንደተለመደው የክብር እንግዳችንን ነው። ክብረትዬ፣ በዚህኛው ዙር አስተያየት ብቻ ነው የምትሰጥልን። ለዮሴፍና ለማዕረግ የተሰማን አስተያየት ስጥልን። በእውነቱ ሁለቱም በጣም ጎበዞች ናቸው። እንግዲህ ከዮሴፍ ከጀመርኩኝ ዮሴፍ ተረጋግቶ ነው በደንብ የሚጫዋተው የሚዘፍ ነው። ውድድር ስለሆነ ያው ሌሎች ተወዳዳሪዎች ስላሉ ምን እንደሚሆን ለማወቅ ወደፊት እናያለን እንጂ በጣም ጎበዝ ነው። ጥሩ ተጫውታል። አሪፍ ነው። በኔ ማረግ እንደዚሁ በጣም ጎበዝ ዘፋኝ ነህ እንግዲህ ቅድም እንደተናገርኩት ሌሎቹ ሲመጡ ምን ከአንተ ይበልጣሉ ብዬ ልጠብቅ እንጂ ያንተ በጣም ፐርፌክት ነው። በጣም በጣም ጎበዝ ነህ። ላይም ስትወጣ፣ ወደታችም ስትወርድ የፒች ችግር የለም፣ የሬትም ችግር የለም። በጣም ጎበዝ ነህ። አመሰግናችኋለሁ። ሁን ስራ ተቀጥላችኋል። ታ እናመሰግናለን። ዳኞቻችን አስተያየትና ከአስር ሺህ ነጥብ እስቲጃችሁ በጣም ድንቅ ሙዚቀኛ ክብረትዬ አብረህን ስላለ በጣም ደስተኞች ነን። እንግዲህ ከቁጥር በላይ የሚሆኑ ስራዎችን አበርክተሃል። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ለዘመናት እንግዲህ ከፍታ ላይ ተቀምጠው ከዶሩ ድንቅ ሙዚቀኞች መሀል አንዷ አንተ ነህ። ከዛ ደግሞ በተጨማሪ ከሳውንድ ኢንጂነሪንግ ጋር በተያያዘም በጣም ብዙ ስራዎች እንደሰራህ እናውቃለን። ከዚህ ሁሉ ኤክስፔሪየንስ እውቀት ልምድህ ሁሉ እያካፈልከን ጥሩ ጊዜ እንደሚኖረን እምነታችን ነው። ስለመጣህ አብረህን ስላለ በጣም ደስ ብሎናል። እንኳን ደህና መጣህልን። ዮሴፍ ና ማረክ እንዴት ናችሁ? ዮሴፍ ከአንተ ልጀምር። ቆንጆ ሙዚቃ ነበር የመረጥከው። እኔ ይሄ ድራማ ያረከው ነገር ቁጭ ብለህ የተጫወጥከው ዩር ኮስቹም፣ ሁሉም ነገር በጣም ደስ ብሎኛል። የሙዚቃውን ስሜት በደንብ ፊዚካሊ ለመግለጽ ያደረግከው ነገር መድረክ ላይ በዚህ መንገድ ባቀርበው ስሜቱን በደንብ ያስተላልፋል የሚለው ሀሳብ ቆንጆ ነው። ድራማቲዝን ኮንፊደንስ ቁጭ ብሎ መስፈን ያው ይከብዳል አይደል? ቆሞ ከመስፈን የታወቀ ነገር ነው። እና በዛ ልክ መጫወትህ ቆንጆ ነው። ተመስጦ በጣም ደስ የሚል ነበረ፣ እርጋታ ምናምንና በዛ ውስጡ ሁላ፣ ግን በራስ መተማመንህ ጎልቶ ይታይ ነበር። እሱ በጣም ጥሩ ነው። ብዙ ጥሩ ነገሮች አሉት። ግን ትንሽ እንደ ቅሬታ ማነሳለህ፣ አሸናፊዎች አሸናፊ ላይ የሆነን ምዕራፍ ላይ ያነሳናቸውን ሀሳቦች በአንደግን ብለን ካልነው ጋር ከቅኝት ጋር በተያያዘ አልፎ አልፎ የሚሰሙ ቦታዎች ነበሩ። ከዛ ደግሞ ምን መሰለ ሙዚቃው በጣም ትልቅ ነው አይደል ስንሰማው፣ ግዙፍ ሙዚቃ ነው ጆሮአችን ውስጥ፣ ልባችን ውስጥ ያለው እና ትንሽ ግርማ ሞገሱን አጣ ነገር አንተ ጋር ሲመጣ እና አይ ቲንክ ግማሽ ከፍ ብትል ትንሽ ነፃ ሆነ ጮክ እያልክም ለማዜም ይመቻል ብዬ አስብ ነበር። ቅዝቅዝ ያለ ድብዝዝ ያለ ፍዝዝ ያለ አይነት ፐርፎርማንስ ሆነ ይመስለኛል ስሜቱ እንደዛ ስለሆነ በዛ መንገድ በጣም አውርጄ የጫወተው ኢሞሽኑን በጣም ኤክስፕሬስ አደርጋለው ብለህ ልታስብ ትችላለህ። ግን ከዛም አንጻር እያየውት ነበር እና እንዲሁ ግማሽ ወጣ ብትል ብዬ እያሰብኩ ነበር። ከዛ ውጭ ጥሩ ነው፣ ብዙ መጥፎ ነገር የለውም። 9900 ዮሴፍ ማረግ ያንተም ቆንጆ ምርጫ ነው። በጣም ፐርፎርማንስን በጣም አሪፍ ነው። በጣም ቆንጆ ነበር ብዙ ነገሩ እና ከብዙ ነገሩ መሀል በጣም የወደድኩት እኔ ፍሬዚንግ ነው። አካሄዱን አንድ ጊዜ ማዕረግ ጀምሮ የሚጨርስበት ቦታ ያለው አካሄድ በጣም ግሩም ነበር። ረጃጅም ፍሬዞች አሉ፣ ትንፋሽ ሳይቸግርህ አንዱ ከአንዱ ጋር ያለው ውህደት፣ ፍሰቱ ምናምን በጣም ግሩም ነበር። በጣም ብዙ ነገሩ አሪፍ ነው። ከቅኝት ጋር በተያያዘም በጣም ብዙ ቦታ በጣም ጥሩ የሚባል ነው። እንደ አንዳንድ ጊዜ የዳኛ ጆሮ ሆኖ የሚሰማው ትናንሽ ነገሮች እንደ እንከን እንፈልግ ካለ ነው እንጂ ጥሩ ነው። ትንሽ ቅር ያለኝ ያንተ ጋር ደግሞ አፍ ግጥም አድርጎ መዝፈን እንደገና ወደ ኋላ ልትመልሰን ነው ማለት ነው። እና እሱን ነገር ባናነሳው ጥሩ ነው። በደንብ ለቀቅ አድርገ አይደል፣ ሙዚቃው እራሱ ዜማው ለዛ እኮ ይጋብዛል። በዛ ልክ ብታዜመው ከዚህ የተሻለ ውበት ይኖረው ብዬ አስባለሁኝ። አልፎ አልፎ ደግሞ ትንሽ ዋና ኦሪጂናል ዜማ ላይ የምናገኛቸው ዲቴይሎች አሉ እና እነሱ እነሱ ትንሽ ትንሽ ቅር ብለውኛል። ከዛ ደግሞ ከስሜት አንጻር የሆነ ግጥም አለ፣ የሆነ ዜማ አለ። ሰው ግጥሙ ተጠና፣ ዜማው ተጠና፣ ከባንድ ጋር ተዋህደ፣ ተቀረበ አይነት ነገር እንዳይሆን ህይወት መዝራት የለም የሆነ የሚጋባ አይነት ስሜት እና ከስሜት አንጻር ትንሽ ቅር ብሎኛል። ግን አጠቃላይ ፐርፎርማንሱ በጣም እጅግ በጣም ግሩም ነው። ዘጠኝ በመጀመሪያ ብዙዎች ኬቢ በማለት ነው የሚያውቁ፣ እና ኬቢ እንኳን ደህና መጣ። አንተ አጠገባችን ሆነ በዳኝነት አብረን ቁጭ ብለን በመዳኘታችን በጣም ደስተኛ ነኝ። ቅድም የታሪኮቹን ከሰራሁ ሲነገር እኔ እያወቅኩ ያልተባሉ አሉና ዋዜማ ኢንተርፕራይስ የሚባል የኢትዮጵያ ውስጥ ኦልሞስ በለው ብዙዎቹ ሙዚቀኞችን ያካተተ ኢንተርፕራይዝ አቋቁመው ነበር እና ለዚህ ለዋዜማ ኤንተርፕራይዝ ትልቁን ድርሻና ማለት የበኩሉን አስተዋጽኦ ሲያደረግ የነበረው ክብረ ዘኪዎስ ነው። አንዱ እሱ ነው። ሌላ ደግሞ የፓሪስ ላይቭ ነበረ፣ ቅጂ ነበረ የጋሽ ማህሙድ ከሮሃ ባንድ ጋር የፓሪሱን የላይቭ ቅጂ አንዱ ሆኖ ከረሃ ባንድ ጋራ እዛ ውስጥም አለበትና የማቃቸውን ያልተነገሩት ላካት ብዬ ነው። ኬቢ በጣም ከብዙ ድምፃዊያን ጀርባ ሆኖ ትልቁን ስራ ሲሰራ የቆየ ነው። በጣም ታይታ አይወድም እና ዝም ብሎ አንገታቸውን ደፍተው ትልልቅ ስራ የሚሰሩ ሰዎች አሉ አይደል? እንደሱ ነው ኬቢና በጣም ደስተኛ ነኝ ኬቢ ስላገኘነ በጣም ሰፊ ስለሆነ የተቀነጨበችና ለፕሮግራሙ እንዲሆን ብቻ አድርገን ያወጣ ነውን ለማቅረብ ነው የሞከርነው። ሰፊ ነው። እኔም ማስታወሰውን አልኩ እንጂ ከዚህ በላይ በጣም ብዙ ስራዎች እንዳሉ ታውቃለህ። በዛ ላይ ደግሞ አንድ ሊባልለት የግድ መነገር ያለበት ነገር የስራ ዲሲፕሊኑ በጣም በሙዚቀኞች የሚወሳለት ነው። በጣም ዲሲፕሊንድ ነው። ስራውን አክባሪ ነው። ቀድሞ ነው ቦታው ጋር የሚገኘው። ጨርሶ ደግሞ ሲሄድ መጨረሻ ሁሉን ነገር አስተካክሎ ነው የሚሄደውና የስራ ዲሲፕሊኑም በጣም ይወሳለት ነው። እነዚህ ነገሮች ለወጣቱ ትውልድ በጣም አስተማሪዎች ስለሆኑ መነገር ስላለበት ነው። በጣም አመሰግናለሁ ኬቢ። እሺ፣ ወደ እናንተ ስመጣ ዮሴፍ ጉልላት የጋሽ መሐሙድ አህመድን እንዴት ልላቀቀው የሚለውን ዜማ መጀመሪያ ከመድረክ አቀራረብ ልጀምር። በጣም ቆንጆ ነበረ። መድረክ ላይ የምታሳየ ነበረው አለባበሱ ጀምሮ የቀረበበት መንፈስ ልክ ዜማውን እና ግጥሙን በደም ለመግለጽ የታሰበበት ይመስላል። ይሄ የተረዳበት መንገድ በጣም ደስ ብሎኛል። በጣም ቆንጆ ነው። ስሜቱንም በተመለከተ በእውነት ስሜቱን ማስተላለፍ ይችላል። ለምን ዘፈኑ ገብቶ ነው እራሱ መድረክ ፕሬዘንስህ ይገልጸዋል ያንን ነገር እና ስሜቱ ላይ በጣም ቆንጆ ነበር። ዛሬ ደስ ብዙ ያላሰኘኝ ከቅኝት ጋር በተያያዘ በደንብ የሚሰማ ዛሬ መነሳት የሌለበት ነገር አለ። ቅኝት ላይ መነጋገር የለብንም። ይሄ በቃ በተለያዩ ምዕራፎች ላይ በነበራችሁበት ጊዜ በደንብ አድርጋችሁ የተነገራችሁ ነገር ስለሆነ ይህንን ነገር ከዚህ በኋላ ባንሰማ ነው የምለው። ቁጭ ብሎ መስፈን ከባድ ነው። የቅኝቱንም ነገር ምናልባት ችግር የፈጠረው ቁጭ ብለ ስትዘፍን የትንፋሽ አወሳሰድህና ለዘፈን የምትጠቀመውን ነገር ሊሚትድ ሊያረግብህ ስለሚችል ቆሞ ተጠንቅቀህ እንደምትወስደው አየር ስለማይሆን ቅኝት ላይ ችግር ሊያመጣ ይችላል። በጣም ኤክስፒሪየንስድ ሰዎች ናቸው ቁጭ ብለው የሚጠበቀውን ፒች ማውጣት የሚችሉት እና ይህንን ነገር ስታስብ በትክክል መዝፈንህን እርግጠኛ መሆንህን። መጀመሪያ አስብበት። በተረፈ አጠቃላይ ነገሩ ሲታይ ጥሩ ነበረ። ዘጠኝ ሺ ዘጠኝ መቶ አስር አለ። እኔ ጋር ማዕረግ ኃይሉ የጋሽ ጥላሁን ገሰሰን ወገን አለኝ የሚለውን ዜማ አጠቃላይን ስናየው በጣም ቆንጆ ነው። ገና ስትጀምር ግን ነ ቅር አለኝ ሲገባ ገና የመጀመሪያዋ ወርድ እንደጠበቅኩት አይደለም አገባብህና ሁሌ እንደምንናገረው ሲያልቅና ሲጀምር መሀል ላይ ይበላሽ ማለትም ባይሆን ሲያልቅና ሲጀምር ሙዚቃ በደንብ የሰው ጆሮ የሚስብበት ነገር ስላለው ያንን ፈርስት ኢምፕሬሽን ይባላል አይደል እሱን ነገር በደም ባስበህበት ተዘጋጅ ቅድም ብሩኬ ተናግሯል አንዳንዱ ቦታ የተወሰነ ከቅኝ ጋር በተያያዘ ችግሮች ነበሩ ብዙ አይደለም እሱም ባይኖር ነው ምለው እኔ በጣም ቅር ያለኝ ነገር የጋሽ ጥላሁን ዘፈን እንግዲህ የተዘፈነው አደጋ ከደረሰበት በኋላ ነው። እንግዲህ እና ወገንን ለማመስገን ያመጣው ነው። እውነት ነው፣ ተጎጂው እሱ ስለ ስለነበረ ስሜቱ ከጉዳቱ ተነስቶ በጣም ኤክስፕሬሲቭ ነው። የእውነትም ወገኑን በጣም በትልቁ ያመሰገነበት ነው። ሁሉም ሰው የእሱ ጉዳት ተሰምቶት ርብርብ ስላደረገ ማለት ነው። እና ያንን ስሜት የግድ አንተ ያ ጉዳት ሊደርስብህ አይገባም። ስሜቱን ግን ጋሽ ጥላሁን ጫማ ውስጥ ሆነ እያሰብከው መስፈን አለብኝ ያንን ስሜት ለማምጣትና የጎደለብኝ ነገር እሱ ነው። እንዲህ አይነት ዘፈን በጣም በተለይ እንዲ ታሪክ ያለው ዘፈን ስትዘፍኑ በደንብ ስሜቱን ለማጋባትና እኔንም ወደ አንተ እንድመጣና ያ ቁስል እኔን እንዲሰማኝ ልታረገኝ ይገባል ማለት ነው። እዛ ላይ ነው ክፍተቱ የተሰማኝ። እና ኖርማል ዘፈን መምሰል የለበትም። ታሪክ ያለው ዘፈን ነው፣ ሶ ይሄንን ነገር አስብበን ነው ምል። በተረፈ አጠቃላይ የሆነው ፐርፎርማንስ በጣም ቆጆ ነበረ። ከቃላት ጋር በተያያዘ እንዴት ነው ጋሽ ጥላሁን እንደዚህ ክፍት አድርጎ የሚጠቀማቸውን የቃላቶቹ ድምፀቶች አንተም በዛው አይነት መንገድ ድምፁን በደም ልታመጣው አንዳንዴ፣ በራስህ አይነት ድምፅ ይሆንና የሌላ ካራክተር እንዳይዝብህ እሱን ነገር እንድትጠነቀቅ ነው። በተረፈ አጠቃላይ የሆነው ነገሩ ጥሩ ነው። እኔ ጋ 9940 አለ። እሺ፣ ብዙ ሀሳብ ተነስቷል። ኬቢ እንኳን በድጋሚ በሰላም መጣ። እና አሁን ኬቢን ሳየው ያስታወስኩትን አንድ ነገር ብቻ ልበልና እንግዲህ፣ በኢትዮጵያ ውስጥ በአጠቃላይ በክልሎችም ማንኛውም ስቱዲዮ ኬቢ ጋር መጥቶ ሚክስና ማስተር ያላደረገ የለምና እና የመጀመሪያ ነው ያልበሜን ስሰራ ያው እንደ ማንኛውም ሰው ሚክስ እና ማስተሪንግም ሪኮርዲንግም ምንም ብዙ ስላልነበርን ኬቢ ጋር ሄድኩኝ ማለት ነው። እና አማ ምንድን ይለኛል እና ጣጣጣጣ የሚል ነገሮች ምናምን የሆነ ነገሮች ይዤ እመጣ ታስታውሳለህ ኬቢ። እና ሪኮርዲንግ አዲስ ነበርን። ከዛ በኋላ ሁለተኛ ዙር ስመጣ በጣም አይለኛ ውሻ አለ፣ እኛ ግቢ አላቅም ነበር እና ዘፋኙን ስቀዳ አብሬ ውሻውንም እቀዳ ነበር። እና ሁለተኛ ዙር ስሄድ ይዤ ነው መሄደው እና ኬቢ ያላየው ነገር የለም። በብዙ ሙዚቀኞች እና ያው ተጫዋች ስለሆነ እየቀለደ ምን እያለን ብዙዎችን ያስተማረ ነው ኬቢ፣ በጣም ነው የምንወድህ። ሌላው ትልቁ ማለት ደግሞ ከባንድ ጋር ያላቸው የነሱ ረዥም ጊዜ ኤክስፕረስ ባንድ ሄደው፣ እኛ ዜ ማላስታስ አቋቋመን። ብዙ ባንዶች ቶሎ መጥተው ይፈርሳሉ። እና በዚህ ለኢትዮጵያ ሙዚቃ ትልቅ ክሬዲት ሊሰጣቸው በኤክስፕረስ ባንድ ትልቅ ክሬዲት ይገባቸዋል። እናመሰግናለን ኬቢ ስለመጣ። እሺ ወደ አስተያየት ሲሄድ ብዙ አስተያየቶች ተሰጥተዋል። አጠር ላድርገውና ዮሴፍ እንደተነሳው ዛሬ ቁጭ ብለህ ነው መስፈን የጀመርከውና ለአዘፋፈን ቅድም እንደተነሳው ትንሽ ከባድ ነው። ለምን አንደኛ ማይክሮፎንም አቀርቅርህ ነው ምናምን እና ልክ ዜማ ሲሰጠው አንድ ድምፅ ላይ እንደሚያጠና አይነት ነው። እና ከባድ ነው ሪስኮ። ሁለተኛው ዙር ላይ ብዙ ጊዜ ይላሉ። እንደዚህ ከፈለጋችሁት ደስ ይላል። እንደ ክሊፕ ታየዋለህ። ዘፈኑም ትንሽ ስሎ እንደመሆኑ መጠን እንደዚህ አይነት ትንሽ ድራማቲክ ነገሮች መኖራቸው ጥሩ ነው። ግን ሁለተኛው ደሞ ደግሞ ቆመ በደንብ ጮኸ ብትለው ብትጫወተው የሚል ሀሳብ አለኝ። ሌላው ቅድም ያልኩትም አሁንም ትንሽ ፒሽ ነበረው፣ በተወሰነ መልኩ የቅኝት መፍረስ ሊዘፋፈን ማይመች በጣም ከባድ ነው፣ ሪስክ የወሰድከው እነዚህ ባይሆኑ፣ ሁለተኛው ቦታ ላይ ደግሞ ጮኸ ትዘፍናለህ ብዬ ያልኩት ሁለተኛው ቨርስ ላይ ያለው ትንሽ እንደ አርቲፊሻል ነገሮች እና ውድድሩ በጣም የፈጠነ ስለመጣ እንደዚህ አይነት ነገሮችን ከምርጫ ጀምሮ እንትን በተረፈ በጣም ተስማምቶኛል። እኔ ጥሩ ነው 9920 ሰጥቻለሁ ማለት ነው። ማረግ የዘፈን ምርጫ እንደዚህ አይነት ድፍረት በጣም ነው ደስ ያለኝ። በቃ ከዚህ በፊት የሚሰጠን አስተያየት በደንብ ነው ደስተኛ ነኝ። በራስ አዘፋፈን ነው በራስ ቃና የገረመኝ። ጋሽ ጥላውን ብዙ ጊዜ ድምጻኖች በሆነ መንገድ ይሰባሉ፣ ግን በቃ ሙሉ ለሙሉ በዚህ አይነት መንገድ ማምጣት በጣም የድምጽ አቅም ይገርም ነበረ ማይክራፎን ምንም የማያዋሸው ሳውንድ ማኑ ቮሊም የጨመረልህ እስኪ መስል ድረስ እንደዚህ አይነት አቅም እንዳለ ማሳየት በጣም ደስተኛ ነኝ። እና ዛሬ ለእኔ በጣም ማርሽ ቀይረ በጥሰ ነው በቃ የመጣ ሆና። እንደዚህ አይነት ዙር በቃ ማክረር አለብህ። በጣም አቅም ያለ ድምፅ አይነት ዘጠኝ ሺህ ዘጠኝ መቶ ስልሳ ሰጥቻለሁ። አሪፍ ነው። እናመሰግናለን ዳኞቻችን። ዮሴፍና ማዕረግን በሁለተኛ ዙር የሙዚቃ አቅርቦታቸው እናገኛችኋለን። ከወደዳችኋቸው ግን በ8 ያልተገደበ ድምፃችሁን መስጠት ትችላላችሁ። አብራችሁን ስለሆናችሁ ደግሞ እናመሰግናለን። የዚህ ሰዓት አጋራችን የኢትዮጵያ ሎተሪ አገልግሎት ነው። እሱንም በጣም እናመሰግናለን። ከጥቂት ቆይታ በኋላ ተመልሰን እንገናኛለን።